ሳራ አረፈች። ይችም ቅድስት ከላይኛው ግብፅ እናት ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏትም ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽህፈትን አስተማሯት። ሁልጊዜም የቤተ ክርስቲያንን መጻሕፍት ታነባለች፣ ይልቁንም የመነኮሳትን ዜና ታነብ ነበር። መጻሕፍትን ማዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማትም ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውንም ስጋዊ ፍትወት እየታደግለች እየታገለች አስራ ሶስት ዓመት ኖረች። ንጽህናን ከመውደዷ ጽናት በተሸፈነ በተሸነፈ ጊዜ በትቢት ሊጥላት ወዶ በቤተ መዛነቢያ ልትጸልይ ቁማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሸዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ በክብር ባለቤት ጌታ ኢየሱስ ክርስቶስ በቀል ድር አድራጊ ላበረው ድል አድርጌ ላበረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ሁለተኛዋ አናውጥቼ አላኖራትም። ዳግመኛም ለሰው ርኅራሄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፉም ውስጥ የተጻፉ ሌሎችም ብዙ ቃሎችንም ተናግራለች። ታላቅ ተጋድሎም እየተጋደለች በአቷም በባህር ዳርቻ ሆኖ ሰባት ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ ሰማንያ ዓመት በደረሰች ጊዜ ከዚህም ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ሰላም ለሳራ ዘተጋደለት ፍትወተ በጽንፈ ባህር ነቢራ ሰባተ ዓመተ እያ አርግ ትቤ ኩሎ እለተ የምናሃቲ ማአርገ ፍንወት ካሌተ እንበለ እህሊ ወዜ ከርሞተ በዚችም ቀን ዳግመኛ የቅድስት አስጠራ ኒቆስ እጮኛዋ ቅዱስ ሰለፍኮስ በሰማይትነት አረፈ። የዚህም ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጠራ ጦኒቃ እጮኛዋ ስለፈኮስ የተባልክ አንተ ነህን። አለው። አዎነኝ አለ። ዳግመኛም ማንን ታመልካለህ አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህ በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡ። በመንግሥተ ሰማያትም የሰማይትነት አክሊልን ተቀበለ። በረከቱም ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለሰለፍኮስ በአፈ መጥባይ ትዘተ ገምደ አስጠራጦኒቃ ፍርቱ ቅድመ ይትመተር ክሳደ መኒ ምስሊሃ ውሳጤ በዓት ተጸምደ እስከ መሰለ መሬት ወአዲ ሀመደ ዘባነ አቃርብት ተጽእነ ወአፍወተ ኬደ። በዚች ዕለት ደግሞ ነሃብ ከሚባል አገር የሰማይቱ የከበረ አባ ህልያኖስና የሰፍኔዎስ የአዲስ ጊዮርጊስ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለህልያስ ሰማይት ሐዲስ ዘሀገረና ሀይስ ብቋአኒ ሊተ በእንተ ክርስቶስ ከመ ታሀበኒ መድሃኒ ተስጋ ወነብ ስምነ ብእልከ ስእል ፅኑስ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቀ ጳጳሳት

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት አርባ ሰባተኛ የሆነ የእስክንድሪያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት ባስኬጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእዚ ከእርሱ በፊት የነበረ ሊቀ ጳጳሳት አባት ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከ ማስረጃቸው ድረስ የኤጲስቆጶሳት ስብሰባ አድርገው ለዚች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖችን ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማው አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድሪያ ሊያመጡት ከምስር ገዥ ዘንድ ደብዳቤ ጽፈው ያዙት። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በአስራ ሰባት ሊቀጵጵስና ሾሙት። ያችም እለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሃሚድ ልጅ ኤልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲ ነገሰ። የእስክንድርያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታትን ኖሩ። በዚያች እርሱ በተሾመባት ቀን፣ በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስን የካዱት ሰዎች ቁጥራቸው 24 ሺህ ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስከ አጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀበብስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ የክብር ባለቤት ክርስቶስን ከተዋሃደ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለከቱና የትስቢቱ አንድ ቫይሬ በመሆን ጸንቶ ይኖራል ሲል ኤጲስ ቆጶሳቱን እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባይሪያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትን በስብሰባ በሰበሰቧት በከበረች ባንዲት ቤተክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለከት መለካዊ የሆነ ስሙ አንስታሲዮስ የሚባል ሰው በላያቸው ጥፋትን አመጣ። እርሱም ኤጲስቆጶስነትን እንዲሾሙት ሽቶ አልሾሙትምና ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሠራበት። ከአመፀኛ ነገሥታትም ብዙ መከራ ደረሰበት። ጽኑ የሆነ ሥቃይም አሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር፤ ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛ በመርዋን አልጋዴ ዘመነ መንግሥት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ሥቃይ አሰቃዩት። መኮንኑም ገንዘብ እንዲሰጧቸው እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎች መጥተው ዋስ ሆነው አወጡት። ምጽዋትን ጠይቆ ለመለመኑት ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምእመናን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ አደረሰ። ከእርሱ ጋርም መቶ ሺህ ፈረሰኞች አርበኞች፣ መቶ ሺህ በበቅሎ የተቀመጡ አሁንም በገመል የተቀመጡ መቶ ሺህ አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፉ። ብዙዎችንም አድረካቸው። የግብጽ ንጉስም ይህን ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከስርዓቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው ማከበረ። እንዲሁም የክርስቲያንን ወገኖች ሁሉ እጅግ አስከበራቸው። ከዚህም በኋላ ለኢትዮጵያ ንጉስ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዝዘው ዘንድ የግብር ንጉስ የግብጽ ንጉስ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉስ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ በአንተ ምክንያት ከስራትና ከስቃይ ውሉ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገር በሰላም በፍቅር ተመለስ። ስለእኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር የቢስቆጶስ ሆነ ተሹሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር የሄዳ። አማላጅነቱ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሚካኤል እንተነበረ ገዳመ ዘይት ጋደል ፍጹመ ሊቀ ጳጳሳት ዝንቱ በለተተሰይ መመልልተ ምድር ገብረ ሰላመ ሰማይኒ ወሃበ ዝናመ ዛቅረብኩ ማይ ሌታ ዘኪራ ላፈ ምን ለተጸምዱክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ ሰባት በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አላዛር አረፈ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማይትነት አረፈ። በዚችም ቀን ደግሞ የተጋደየ ቅዱስ ጊዮርጊስና የሰማይቱ ተላስስ የይቱ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የስጋው ፍልሰት ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብ ኩማ ኢሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ የመጽሐፈን ተረሰይ ከግዚኦ ጸሪቀ መመለት ኩፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይቶ ጻድቃን ደናግላ ዲዩ መነኮሳት ሄራን

ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ጸሎታ ወብረከታ ወምረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ድመናዋ ክብሩ አምለኛ በዘላለም በእውነት ደርብና አምላክን የወለደች በሁለቱም ወገን ድንግል የሆነች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ታምሪህ ነው። ከካህናት ወገን የምትሆን ሀና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋግ ነበሩ።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 የእግዚአብሔርን ልጅ ለእግዚአብሔር መባ አድርጌ ሰጣለሁ ብላ ለእግዚአብሔር ተሳለች። በጾምና በጸሎት ተወስና በፍጹም ደስታ ለድዎችና ለጦማ ዳሪዎች ምጽዋችን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታለው ብላ በልቧ አሰበች። ለመስዋእት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ትለምን ልመናን አበዛች። ከስድስት ወርም በኋላ ይህና ጽንሷ ታወቀ። የእሷ ዘመዶችም የባሏ ዘመዶችም በሰሙ ጊዜ ወደ እርሷ መጥተው የህፃንነት ዘመን ካሳለፈ በኋላ ስላንች የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጽነሷንም ያዩ ዘንድ ማህጸኗ እንዳሰሱ አይኗም የታወረ ከክብርታና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ምን ሳይታወቃት አይኗ በዳሰሰች ጊዜ ፈጥና ዳነች። ብጽዕት ይገባሽ አላለቻት፣ ዓለም ከተፈጠረ ጀምሮ እንዳንች በማህፀኑ የውራና አይን የሚያበራ የለምና።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 ቁርአን ወጥመር ታድነና መፍራትን መወደድን የተመላሽ ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷ ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅም ወለደች። የመልኳም ደም ግባት ከማርና ከሶከር ይልቅ ደስ ያሰኛል። የመዓዛውም ሽታ ከሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷ መጥተው ልጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተናናው አላውቅም ተባባሉ። ጸጋ እግዚአብሔርን በእርሷ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ ተመልቷልና ከኢያቄምና ከሚስቱ ከሀና ጋርም ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ ሰባት ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት፤ ይኸውም የእግዚአብሔር ስጦታ ማለት። ሰባት ቀንም በፈጸሙ ጊዜ በፍቅር ወደየቤታቸው ገቡ። እያቄምና ሀናም ልጃቸውን ማርያም ሲያሳድጉና ስለ ልጃቸውም ለሳቸው ስላስተዳደጓም ሁሉ እግዚአብሔርን ፈጽመው ሲያመሰግኑት ሶስት ዓመት ኖሩ። በጾምና በጸሎት ተወስነውም ለድዎችና ለጦማዳሪዎች ምጽዋት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 ስም ያሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሐናም ልጃቸው ማርያምን አመሰገኗት። በአንብሮተ እጅም ፈጽመው ፈጽሞ ባረኳት። እግዚአብሔር ሐዘናቸውን በእውነት ተቀብሏልና ቸር በምትሆን በዚች ልጅም ደስ አሰኝቷቸዋልና አሏቸው። እመቤታችንም ለእግዚአብሔር ለእናትነት የተመረጥሽ ንዑድ ክብር ሆይ ፍቅር ይገባሽ አሏት። ታቅፈው ታቅፈውም ይዘው በታሳ ሶስት ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯ ለዘላለም በእውነት ይደርብን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡና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

በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱዕ የቤተክርስቲያን ልሳን